ለአንደኛ ራሱ ራሱ ሰጥቷል። ከጌታ አምላክ እግዚአብሔር አንድ ነው ብሎ ራሱ ራሱ ክርስቶስ ራሱ ማለት ነው መስራቹ። እንዲሁም ደግሞ በዘፍጥረት ላይ ዘፍጥረት ምዕራፍ 1 ቁጥር 18 ላይ እዛ ዘፍጥረት ላይ ራሱ ለአብርሃም የተገለጡለት እግዚአብሔር በሶስት አካል ተገለጠለት አለ። ዘፍጥረት ላይ ማለት ነው እግዚአብሔር በሶስት አካል ተገለጠ አይልም እዛ ላይ። ሦስት አካል ተገለጠለት፣ እሱም ሰዎች ናቸው ተገለጡ ሶስት ሰዎች ቆማ አይየን የሚለው አ ሶስት ሰዎች ቆማ አይየን። እነዚህ ሶስት ሰዎች እነማን ናቸው የሚለው ደግሞ እዛ ፍጥረት እዛው ላይ ወረድ ብለህ ስታነብ በመላእክቶች ናቸው። እርሱ ምንድነው ያላቸው እዛው ጋር ማለት ነው። አብርሃም ምንድነው ያላቸው? አብርሃም ምን አላቸው እኮ አይደለም ጥያቄው አሁን። እዚህ ላይ እነዚህ የተገለጡት ሰዎች እነማን ናቸው የሚለው ዋናው ጥያቄ የተገለጡት ማናቸው ከተባለ እዛው ላይ ዘፍጥረት እዛው ዝቅ ብለህ ይሄ ምዕራፍ 18 አደለ? ምዕራፍ 19ጠ ስታነበው ወደ ሉጥ ቤት ያቀኑ ሁለት መልአክ እንደሆነ ከዚ በኋላ ደግሞ ይሄኛው መልአክ አብርሃም ሌላ ኮንቴክስት ነው፣ እዛ ጋር የሚቀጥለው ማለት ነው እዛው እዛው። ስለዚህ ስለ መልአኮች ነው የሚያወራው በአውዱ መሰረት በአውዱ መሰረት ይኸው አውዱ እንደዛ አይደለም ይለው እዛ ጋር እሱ ምን እንደውም የእስራኤል አምላክ ወይ ብሎ ሳገደላቸው አብርሃም ራሱ አውቋቸው ወደ ቤትም ግቡ ብሎ እንደጋበዛቸውና በሰው በሰው በፐርሰናል በሰው በፐርሰንት ስለተገለጠ እግዚአብሔር ሦስት አካል ማለት ነው አይደለም። እናንብበው እናንብበው። ጥቅሱ እዛ ጋር ያለው ሌላ አውድ ነው። እስኪ አውጪው ለምሳሌ አሁን እንትና መገለጥ ይችላል። በፈለገው እርሱ አይደለም እኮ በፈለገው የገለጠን ሲባል፣ ግን እዚህ ጋ መላእኮች ናቸው የተገለጡት፣ ነው እነዚህ ሶስት ሰዎች በሰው ተመስለው እግዚአብሔር ካለ በጀብ። ለምሳሌ ገና ከመግባቱ 18 አንድ ላይ እግዚአብሔርም አብርሃም በቀጠራው ውስጥ ባለ ጊዜ ለእርሱ ተገለጠ። ለሶስት ሽማግሌዎች ሆነው አላለም። በሶስት ሽማግሌዎች ውስጥ ተገለጠለት። እርሱም ሰገደላቸው። ምን ብሎ ባሪያ አለ፣ ባሪያ በፊት ሞገስ አግኝቼ ከሆነ ብሎ ባሪያ ስለ ሰው የአምላኩ ባሪያ ነው። በቃ ሰው የሰው ልጅ ፍጥረት የአምላኩ ባሪያ ስለሆነ እርሱም ያንን ያቅና አወቀና በፊቱ ተደፋና፣ ባሪያ ሞገስ ካገኙ በፊት የመቆም ብሎ ሰገደለት ይላል። በቃ ግልጽ ሶስት አካሉን መገለጡን ያሳያል። እዚህ ምንም እንትን ጥርጥር በሌለው ማለት ነው። ስለዚህ ኛ አንድ አምላክ አለ፣ በሶስት አካል ተገለጠ ነው። በቃ ይህን ነው የምናምነው። አሁን ምንድነው አንተ እያወራህ ያለው እዚህ? ሶስት ሰዎች ስለተገለጡ ተገለጡ እነዚህ ሶስት ሰዎች ምንድን ናቸው? ከመመሪያ አርባ ዘፍ ስር የተገለጡት አካላቶች ስላሴዎች ናቸው ነው እያልክ ያለው። ስላሴዎች እንደሆኑ በነገራችን ላይ ምንም አይነት ማስረጃ አላመጣህም። ስላሴዎች ለመሆናቸው እግዚአብሔር ብሎ ጠቅሶ ሶስት አካል መሆኑ እግዚአብሔር ብሎ ስለገለጸ ነው። እነዚህ መላእክቶች እግዚአብሔር ብሎ ስለገለጸው ከዛ በኋላ እግዚአብሔር ሊሆን ይችላል የሚለን ሀሳቤ ስለያስክ ነው እንጂ ስላሴዎች ከደጋጋሚ መላእክቶች አልሻል እዚህ ኮንቴክስት ላይ መላእክቶች የሚል አሳይኝ እና እኔም ልመንሽ። እሺ፣ ቆይ ቆይ፣ ላሳይህ እኮ ነው። አሁን አንተ ማለት በነገራችን ላይ አንተ ስላሴዎች መሆናቸውን አላሳይህኝም። ለምንድን ነው ? ቆይ አንዴ፣ ልጨርስ። ዳኙ ስለአወራህ አንተ እኔ ለአወራህ ስላሴዎች መሆናችንን ሰው መሆናቸውን አላወራህም አንተ ወይም ደግሞ አላመጣህም ግን እግዚአብሔር ተገለጠ በቀትርም ጊዜ እርሱ በዲኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመመሪያ አርበረ ዛፍ ተገለጠለት ሰላለ እግዚአብሔር ስለተገለጠ እዚህ ላይ እነዚህ ሶስት ሰዎች እግዚአብሔር ናቸው በሚል ወሰድክና ከዚያ በኋላ ሶስት ስላሴዎች ናቸው ብለው ወሰድክ። ነገር ግን እንደዚያ ያስረዳም ጥቅሱ። እግዚአብሔር ተገለጠ ሲባል በብዙ ነገራቶች እግዚአብሔር ይገለጣል። እግዚአብሔር ተገለጠ ሲባል ግን በአካል የሆነ እንደዚህ እሱ መጥቶ ከዚያ በኋላ ነሱ ተመስሎ ማለትን ተፈልጎበት አይደለም። ምክንያቱም በጣም ብዙ ቦታዎች ላይ እንትኖቹ እንደዚህ አይነት ነገራቶች ውስጥ ለምሳሌ እዛ ፍጥረት ላይ እዛው ላይ እንትና ያዕቆብና እግዚአብሔር ሲታገሉ እግዚአብሔርና ያዕቆብ ሲታገሉ አደረው እያለ ነገር ነው። ትግያ ተጋ ተጋጥመው ማለት ነው። ሲታገሉ ሲታገሉ አድረው ከዛ በኋላ ያ ሰውዬ ያ ሰው እግዚአብሔር እንደሆነ ከገለጸ በኋላ መጨረሻ ላይ ያ አካል መልአክ መሆኑን ይገልጻል ይገልጻል። ከእግዚአብሔር ጋር ታግሎ አሸነፈ፣ ከመልአኩም ጋር ታግሎ አሸነፈ እያለ ያዕቆብን ይገልጻል። መልአክ ብሎ ይገልጻል። ስለዚህ ዛሬ ያ መልአክ እግዚአብሔር ተብሎ ከተገለጸ እዚህ ጋም መላእክት እንደዚህ በመመሪያ እግዚአብሔር ተገለጠላቸው ሲባል መላእኮቹን እግዚአብሔር እንደላከ ማስረጃ ሆኖ ይመጣል። እግዚአብሔር ተገለጠ ሲባል መላእኮቹን ይለካን ወይም ደግሞ በንግግር ሊገልጽ ይችላል፣ ብቻ በፈለገው መልኩ ወይም በራእይ ሊገልጽ ይችላል፣ ወይም መልአክ ልኮ ሊገልጽ ይችላል። በዚህ መልኩ ነው እያወራ ያለው። ታዲያ ምንድነው? ዘፍጥረት 16 ላይ ሰዎቹ ከዚያ ተነስተው ወደ ሶዶም አቀኑ ይላል ዘፍጥረት ምዕራፍ 18 ከቁጥር 16 ላይ እዛው 16 እዛው ምዕራፉ ላይ ሰዎቹ እነዚህ ሰዎች ሰዎቹን ከዛ ተነስተው ወደ ሶዶም አቀኑ አብርሃም ሊሸኛቸው አብሯቸው ሄደ ይላል እዛው እዛው ላይ ማለት ነው ወረድ ብለህ ከዛ አውዱ ላይ ስትመለከተው ከዛ ቁጥር 22 ላይ ሰዎች ከዛ ፊታቸውን ፊታቸውን አቀኑ ወደ ሶዶም ሄዱ፣ አብርሃም ግን በእግዚአብሔር ፊት ገና ቁሞ ነበር። እነዚህ ሰዎች ወደት አቀኑ? ወደ ሶዶም አቀኑ ወይም ደግሞ ወደ ሉጥ ቤት ሄዱ። ከዛ 191 ላይ ዘፍጥረት ምዕራፍ 19 ከቁጥር 1 ላይ ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ራሳቸው እነዚህ ሰዎች ማለት ነው። ወደ ሶዶማ ጫጋ ነው። ከዛ በኋላ ወደ ቤት ከሄዱ አስራ ዘጠኝ ላይ ነው። እሱ ሌላ ኮንቴክስት ነው። ኮንቴክስቱ ነው እሱ ጋር ያለው ሌላ ታሪክ እንደሆነ ችግር የለም። ሁለቱ መላእክ በመሸ ጊዜ ወደ ሰዶም ገቡ። ሉጥን በሰዶም በር ተቀምጦ ነበር። ሉጥን ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደላቸዋል። ሰገደ አላቸውም። ጌቶች ሆይ አላቸው እንደውም ጌቶች ሆይ ወደ ባሪያችሁ ቤት አቅኑ አላቸው። ከዛም እንደውም ከላይ ያላቸውን ድጋሚ ማለት ወደ ባሪያዎቻችሁ ቤት አቅኑ፣ ከዛም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንግስታችሁን ትሄዳላችሁ ትሄዳላችሁ በመንገዳችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት እያለ ይገልጻል። እንደውም እዚያው የተገለጸው ዘፍጥረት 18 ላይ የተገለጸው እዚህ ጋር ዘፍጥረት 19 ላይ በግልጽ አስቀምጦታል ራሱ ማለት ነው። ባሮቹ ብሏቸዋን እዛም እዚህም ባሮዎቹ ብሏቸዋል። ራሱ ሉጥ እራሱ ማለት ነው ገብታ። ስለዚህ እነዚህ ሁለቱ መላእክቶች ዘፍጥረት 18 ላይ ያሉት ናቸው እራሳቸው ማለት ነው። በመመሪያ አርበዛፍ ስር የተገለጡት ሁለት መላእክቶች ወደ ሉጥ ቤት አቀንተው የሉጥን ህዝቦች ያጠፉት ናቸው። ሶ ምንም የተለየ ነገር የለውም። ሌላ አጋ 19 ላይ 19 ላይ አንቺ አውርተሻ 19 ላይ የተገለጠው መላእክቶች ናቸው። አራነት መላእክቶች ናቸው። ለምን እርሱም ባሪያዎቼ ባሪያዎቼ ግቡ ብሎ እንደውም ያ ስላሴ እንደተገለጸው እዛ ጋር የሚያሳየው ጌቶ፣ ባሪያዎችህን፣ ጌቶ እዚህ ጋር ጌቶች የሚለው የክብር ስም የጠረ የጠቀሰበት ነው። ማ ሎጥ የጠቀሰበት። አረ እዛ ላይ ባሪያዎች የሚለው እግዚአብሔርን ብቻ ነው እያልክ አል ነበር እንዴ እዛኛው ጋር ቆይ እሱ ሌላ። እዛኛው ጋር ሶስት ናቸው፣ እዚህ ጋር ሁለት ነው። አሁን ኮንቴክስቱ ራሱ እንደማይገናኝ ራስሽ፣ አሁን አገናኘሽው እንጂ አይገናኝ። አይ ቆይ ቆይ ቆይ፣ ይሄን ደግሞ አላስረዳ፣ ይሄን ደግሞ አላስረዳ። እዚያ ላይ አንዱ መልአክ ቀርቷል። እዚህ ሁለቶቹ መልአካቀን ነው። አንዱ መልአክ ቀርቷል። በእግዚአብሔር ፊት ቆሞ ቀር፣ እንደውም እዚህ ላይ እንደውም በደንብ ነው የሚያስረዳው። ለምን ከተባለ እግዚአብሔር ተገለጠለት የተባለ ሶስቶቹንም አመላክቱ ነው። እግዚአብሔር ተገለጠለት ብሎ ከተናገረ በኋላ ሁለቶቹ ሲያቀኑ ከእግዚአብሔር ፊት ቆሞ ቀረ ሲባል፣ እዛ ላይ አንዱን መልአክ ሲተወው ወይም ደግሞ ሲነጥለው እግዚአብሔር ፊት ቆሞ ቀረ ያለው አብርሃምን ራሱን ነው። እዛ የቀረው ልሸኛችሁ ብሎ የቀረው ማለት ነው ሊሸኛቸው ብሎ አይደለም። ሊሸኛቸው ቀረ። የለም እኮ ጥቅሱ ያስተኛኝ እንደዛ የሚልካል አለ። ሊሸኛቸው አላላቸው፣ ሶስቱን አላላቸውም። እንትን በእግዚአብሔር ፊት ቆመ ቀረ ነው የሚለው። እሱ በእግዚአብሔር ፊት ቆመ፣ ሁለቶቹ መልአክ አቀኑ። ሁለቶቹ ሲቀኑ ሲቀኑ ሁለቶቹ ወደ ሁለቶቹ ወደ ሉጥ ቤት ሲያቀኑ አብርሃም ከእግዚአብሔር ፊት ደግሞ ቆመ ቀረ ወይም ደግሞ ቆመ ነው የሚለው። ለምን ከተባለ አብርሃም አብርሃም የተገለጠላቸው ሶስቱ መላእክቶች ከእግዚአብሔር የተላኩ መላእክቶች ስለነበሩ አንዱ ቀረ፣ ሁለቶቹ ደግሞ ወደ ድጥቡት እንዳቀኑ ነው የሚያስቀምጡ። ይህ ራሱ እንደሚገልጸው በነገራችን ላይ ሁለቱ መላእክት በምሽ ጊዜ አለ ወደ ሶዶም ገቧለ። እንደውም ከመጀመሪያ ሁለት ዘፍጥረት 18 ላይ እኮ 18 16 ላይ እኮ ምንድን ነው የሚለው ሁለቱ ሰዎች እኮ ነው የሚለው ከዛ ዘፍጥረት አንድ ሶስት ላይ ያሉት ሰዎች ወደ ሰዶም አቀድሙ እኮ ነው የሚለው። ከዛ በኋላ ወደ ሰዶም ገቡ ብሎ የገለጻቸው እነዚህ ሁለት ሰዎች ሁለት መልአክ ብሎ ተለዋዋጭ አድርጎ አመጣቸው ማለት ነው። ነው። አንቺ ኮንቴክስቱን አገናኝተሽው ነው እንጂ ራሱ ኮንቴክስቱ አይገናኝም። አውዳ አለው ሲጀመር አውዱ አንብበና ፈታ እንጂ እራሱን ነው የጠቀስኩት። እራሱን ጠቅሼ ራሱ ምንም የተለየ ነገር አላመጣሁም። ራሱን ነው የጠቀስኩት ነው እዛ ጋሁን ቀረራሹ ጌቶቼ እያለ ሲጠራቸው ነበረ፣ ልክ አብርሃም ሲጠራቸው እንደነበረው ጌቶቼ እያለ ሲጠራቸው ነበረ፣ ባሮቼ እያለ ሲገልጻቸው ነበረ። እንደውም ተመሳሳይ የሆነ ነገር ነው። እስቲ ባሪያዎቼ አላላም። ባሪያ ናቸው። እኔ ባሪያ ባሪያዎቼ፣ ማነው ባሪያ እኮ ባሪያችሁ ነኝ ብሏቸዋል። እንትና ሉጥ ና እንደዛ ነውና፣ አዎ ስለዚህ ኢየሱስ ሉጥ የመላእካዎች ባሪያ ነው ማ ሉጥ ባሪያዬ ማለት ምን ማለት ነው እኮ ወደዛ ላይ አሁን አንተ ዘፍ 118 ላይ ስትወስድ እግዚአብሔር እዚህ ጋር አሁን ባሮት በማማኖኔ ባሪያችሁ ነኝ ሰላለ አብርሃም አንተ ቀጥታ የወሰድከው ምንድን ነው ከእግዚአብሔር ነው ብለህ ነው የወሰድከው ኖ በዛ ብቻ አይደለም እኮ እዛ ጋር አውዱን ፈትቼ ጌጌ እኮ አውዱ አውዱ እስኪ አውዱ እግዚአብሔር እንደሚያደርግ ሰለሚገልጽም እግዚአብሔርን ያው ፈጣሪ ብሎ ሰለሚገልጽም ከዛ ጋር አንድ ላይ ነው እግዚአብሔር መጣፋ አይደለም፣ እግዚአብሔር ተገለጠ ነው የሚለው። እግዚአብሔር ተገለጠ ማለት ደግሞ እግዚአብሔር በብዙ ነገራቶች ይገለጣል። ላይ ማለት ላይ ከእግዚአብሔር ጋር የተታገለው ማለት ነው። ያን ከእግዚአብሔር ጋር ታግሎ አሸነፏን እንዛ ላይ ለምሳሌ እግዚአብሔር ነው የተታገለው ከእግዚአብሔር ጋር እግዚአብሔር ከያዕቆብ ጋር ታገለ ይላል። ሌላ ቦታ ላይ ስትመለከተው እግዚአብሔር ሳይሆን የተታገለው መልአኩ ከእግዚአብሔር ጋር ታግሎ አሸነፈ ትመለስ ሲል ትመለከተዋለህ። እዛ ላይ ደግሞ እሱን ኮንቴክስት ያዕቆብ ጋር አየዋለሁ እኔ ግን ያልኩት ያው ያዕቆብ ጋር ታገለ እሽከተ። እኔ ግን እንደምልሽ ያው እኔም ማምነው አምላክ፣ አንድ አምላክ አለ። እርሱም በሶስት አካል ይገለጻል። በሶስቱም መጠሪያ አለው፣ በሶስቱም ይጠራል። በቃ አምላክ መብቱ ነው። ሁሉ የእርሱ ነው፣ ሁሉ በእርሱ ሆነ ስለሚል እንዲሁም ደግሞ ቃል ስጋ ሆነ ስለሚል ያ ቃል ነው ስጋ የሆነው። ከሶስቱ አካል አንዱ አካል ብዬ የማምነው የአካል አካል ሶስቱ መጠሪያ ይሆንና አንድ አምላክ፣ አንድ መለኮት አለ፣ አንድ ገዢ አለ ብዬ የማምነው የሁሉም አምላክ አንድ የሆነው እርሱ ነው የማምለው። እና እንደዛ ነው ብቻ። በሌላ ጊዜ ደግሞ ግን ነው ለምን እንደዛ ነው እንደኛ አንዴ እንደ አብራራው ዳኝ እንደዛ ነው። ኖ ኖ አሁን ይሄ በአምላክ በሶስትነት ተገለጠ አምላክ አንድም ሶስትም የሚለው አስተምሮ ከቤተ ክርስቲያን የዘለለ አንድ አስተምሮ የለውም። ባይብል ላይ አሁን አንተ ቅድም ቃልም ስጋ ሆነ ያልከው ራሱ አይገናኝም። ባይብል ማምን ሰው አይደለሁ እኔ ባይብል ብቻ አላምን፣ በቃልም የተላለፈ ነው። ዋና አስተምሮ ባይብል ላይ ሊኖር ይገባና፣ አዳኝ ባይብል ላይ እኮ በምችለው አቅም እኮ እያሳየሁሽ ነው። ብዙም እውቀቱ ባይኖረኝም ግን ያቺን አቃት አለ የምለውን እያሳየሁሽ እኮ ነው። አሁን ለምሳሌ ዮሐንስ ምራፍ አንድ ቁጥር አንድ ላይ ለምሳሌ ዮሐንስ ምራፍ አንድ ቁጥር አንድ ላይ